አሰላሙ አሌኩም ወረህመቱላይ ወበረካቱሁ። ሰላም የናይስትልን ክብራትና ክብራን አርማች ተመልካቾቻችን ሁሉ ሰላም ሁሉ መልካም ከእኛ ጋር ሁሉ ሰላም ነው። እጅግ ወሳኝ ወሳኝ መደመጥ ያለባቸው ሦስት ትኩስ መረጃዎችን በተከታታይ ወደ እናንተ እናደርሳለን። ከዚህም ጋር ተያይዞ በዛሬው እለት እንግዲህ ለመላው ኢትዮጵያኖች በሙሉ እጅግ በጣም አስደሳች የሆነ መረጃ ወጥቷል። ይህም እንግዲህ በኢትዮጵያ ያለውን የውጭ ምንዛሬ በመጠኑም ቢሆን ሊቀርፍ የሚችል አዲስ መረጃ በዛሬው ዕለት ተሰምቷል። ሙሉ ዝርዝርን እናደርሳለን። በሌላኛው መረጃችን ሳውዲ አረቢያ ለምትኖሩ እንዲሁም በሳውዲ አረቢያ ላይ ለመሄድ የምታስቡ ኢትዮጵያኖች በሙሉ በዛሬው ዕለት ከሳውዲ አረቢያ አስደሳች የሆነ መረጃ ወይንም አስደሳች የሆነ ዜና ተሰምቷል። እንደሚታወቀው የመኖሪያ ፍቃድ አውጥተን መቸም በሆነ ምክንያት ይህ የመኖሪያ ፍቃዳችን ቢበላሽ፣ ቢቀደድ፣ ቢጠፋ የሚደርስብን መከራ እናውቃለን። ታዲያ ዛሬ ይህንን የብዙዎች ችግር የሆነውን ፍረጃ የሚሰጥ እጅግ በጣም ወሳኝና ጠቃሚ የሆነ መረጃ ነው ወደ እናንተ የምናደርሰው። በማስከተልም ከአሜሪካ ለሚወጡ ሰነድ አልባ ስደተኞችን በሚመለከት አዲስ መግለጫ ወጥቷል። ይህንንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ በቅድሚያም በዛሬው ዕለት ከአሜሪካው ፕሬዝዳንት በኩል የወጣው አዲስ መረጃ የትራምፕ አስተዳደር በፍቃዳቸው ከአሜሪካ ለቀው ወደ አገራቸው ለሚመለሱ ሕገወጥ ስደተኞች በነፍስ ወከፍ የአንድ ሺ ዶላር አበል እንደሚሰጡ ትላንት ሰኞ አስታውሰው፣ የጉዞ ወጫቸውን እንደሚሸፍኑም ታውቋል። የ1000 ዶላር አበሎ የሚከፍሏቸው ወደ ትውልድ አገራቸው መመለሳቸው ከተረጋገጠ በኋላ እንደሆነ የአገር ውስጥ ደህንነት ዲፓርትመንት ባወጣው መግለጫ ጠቁመዋል። እዚህ ያላችሁት በሕገወጥ መንገድ ከሆነ በፍቃዳችሁ ወደ አገራችሁ መመለስ ተመራጭ፣ ወጪና ቆጣቢ ደህንነቱ የተጠበቀ መንገድ ነው ሲሉ የአገሪቱ የውስጥ ደህንነት ሚኒስትር በትናንትናው ዕለት ተናግረዋል። በፍቃዳቸው አሜሪካን ለቀው የሚወጡ ህገወጥ ስደተኞች የሚከፈለው የአንድ ሺ ዶላር አበልና የሚሸፍነው የአየር ትራንስፖርት ወጪ በግዴታ ለማባረር ከሚወጣው ወጪ ጋር ሲነጻጸር በ7% ገደማ እንደሚቀንስ ያመላከተው ዲፓርትመንቱ ህጋዊ ሰነድ የሌላቸውን ሰዎች በቁጥጥር ስር የመዋልና ከሀገር የማስወጣት አማካኝ ወጪ 17,000 ዶላር እንደሆነም ተጠቁመዋል። የተያያዘው መረጃ አሁን ባለው የኢኮኖሚ ጫናና ፋይናንስ እጥረት ምክንያት በኢትዮጵያ የአልኮል መመርመሪያ መሳሪያዎች እጥረት መኖሩንና ተደራሽ ማድረግ አለመቻሉን የመንገድ ደህንነትና መድን ፈንድ አገልግሎት አስታውቋል። በኢትዮጵያ አብዛኛው የትራፊክ አደጋ ጠጥቶ በማሽከርከር የሚከሰት ነው የሚሉት የመንገድ ደህንነትና መድን ፈንድ አገልግሎት ዋና ስራ አስፈጻሚ ይጀማል። በየጊዜው ዘመናዊ የአልኮል ትንፋሽ መቆጣጠሪያና መመርመሪያ መሳሪያ ከውጭ ሀገር በግዢ ወደ ሀገር ውስጥ የሚገባ ቢሆንም ተደራሽ ለማድረግ አስቸጋሪ እንደሆነ ገልጸዋል። ከዚህ ጋር ተያይዞ በሀገሪቱ የተለያዩ ክልሎች ወረዳዎችና ቀበሌዎች መሳሪያውን ተደራሽ ለማድረግ አስቸጋሪ መሆኑን ተናግረዋል። ለዚህም የፋይናንስ ችግር ስለመኖራቸው የገለጸው ሲሆን አደጋው በሚበዛባቸው ክልሎች ብሎም ተደራሽ በተደረጉባቸው አካባቢዎች ግን በቂ ስልጠና ተወስዶበት መሳሪያው ስራ ላይ እየዋለ እንደሚገኝም አስረድተዋል። አክለውም አልኮል ጠጥቶ ማሽከርከርና ሌሎች የደንብ ጥሰቶች ላይ የሚደረገው ቁጥጥር ተጠናክሮ እንደሚቀጥልና አሽከርካሪዎችም ሆኑ እግረኞች የትራፊክ ህግና ደንቡን አክብረው መንገዶቻቸውን እንዲጠቀሙም አሳስበዋል። በሌላ በኩል ከጊዜ ወደ ጊዜ ከቀን ወደ ቀን አልፎ አልፎ በሳምንታት መካከል በሀገራችን ኢትዮጵያ የውጭ ምንዛሬ እጥረት በስፋት በባንኮች ላይ እየታየ ይገኛል። በዛሬው እለትም በመላው ኢትዮጵያን የሚገኙ ሀገር ወዳዶችን እጅግ በጣም ያስደሰተ አንድ መረጃ ወጥቷል። ኢትዮጵያ በብሪክስ አባል ሀገራት እንደ አውሮፓውያን አቆጣጠር በ2015 በተቋቋመው የዩኒ ዲቨሎፕመንት ባንክ አባል ለመሆን ያቀረበችውን ጥያቄ የሚመለከት አዲስ መረጃ ነው በዛሬው ዕለት የወጣው። ባንኩ ኢትዮጵያ አባል ለመሆን የሚያስችላትን የድርድር ሂደት እንድትጀምር ከዚህ በፊት ጋብዞ እንደነበር ይታወቃል። ይህ እድል ለኢትዮጵያ ለባለብዙ ወገን ዲፕሎማሲ እጅግ በጣም ትልቅ ስኬትና የውጭ ምንዛሪ እጥረትን በመጠኑም ቢሆን ሊፈታ የሚችል መሆኑ ተመላክቷል። በቻይና የኢትዮጵያ አምባሳደር ተፈራ ደርበው በመጋቢት ወር 2017 ከባንኩ ፕሬዝዳንት ጋር መወያየታቸው ይታወሳል። በውይይቱም ኢትዮጵያ ለባለ ብዙ ወገን የፋይናንስ ትብብርና ከባንኩ ጋር በተለያዩ መስኮች በትብብር ለመስራት ቁርጠኛ እንደሆነች መግለጿን በቤይጂንግ የኢትዮጵያ ኤምባሲ መረጃ ያመላክታል። ኒው ዲቨሎፕመንት ባንክ በ2015 በብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ በብሪክስ አባል ሀገራት የተቋቋመ ባለብዙ ወገን ልማት ባንክ ሲሆን ተደራሽነቱን በማስፋት በ2021 አልጄሪያ፣ ባንግላዲሽ፣ ግብጽ፣ የተባበሩት አረብ ኤምሬትና ኡራጋይ ባንኩን በአባልነት ተቀላቅለዋል። ባንኩ ለመሠረተ ልማትና ለዘላቂ ልማት ፕሮጀክቶች በብሪክስ እና በሌሎች ሀገራት ሀብቶችን የማሰባሰብ ኃላፊነት የተሰጠው ሲሆን እንደ አውሮፓውያን አቆጣጠር በ2024 መገባደጃ ላይ ለ120 የተለያዩ የልማት ፕሮጀክት በአጠቃላይ 39 ቢሊዮን ዶላር ገደማ በጀት አጽድቋል። ኒው ዲቨሎፕመንት ባንክ ዋና መስሪያ ቤቱ በሻንጋይ ቻይና ያደረገ ሲሆን በእያንዳንዱ መስራች አባል ሀገራት ውስጥ ቅርንጫፍ ቢሮዎች እንዳሉት ኢትዮጵያ ቲቪ መረጃ ያመላክታል። በሌላው መረጃችን እጅግ በጣም አስደሳች የሆነ ለሳውዲ አረቢያ ለምትኖሩ ኢትዮጵያኖች በሙሉ በዛሬው እለት ከሳውዲ አስደሳች መረጃ ወጥቷል። በተለያዩ አመታት በሕጋዊ የመኖሪያ ፈቃድ ሳውዲ አረቢያ ይኖሩ የነበሩና የመኖሪያ ፈቃዳቸው ፈርጀ ብዙ በሆነ የተለያዩ ምክንያቶች የተበላሸባቸው ወይንም የወደቀባቸው አዲስ አሰሪ እስኪያገኙ ድረስ የታደሰ ፓስፖርት ካላቸው የመኖሪያ ፈቃዳቸው እንደሚስተካከል በዛሬው ዕለት የወጣው የምሕረት አዋጅ መረጃ ተሰምቷል። ይህ የምሕረት አዋጅ በቅርብ ሳምንታት እንደሚተገበር አንዱ ጉዳዩን በቅርብ የሚያውቀው የሳውዲ ፓስፖርት ጽህፈት ቤት ጀዋዛት ከፍተኛ ኃላፊ ጠቁመውኛል ሲል ኡማ ቲቪ በዛሬው ዕለት መረጃውን አጋርቶታል። ጉዳዩ ለሳውዲ እንዲሁም ምክር ቤት ቀርቦ ውሳኔው እየተጠበቀ እንደሆነም የጠቆመ ሲሆን በተለይ ሁኔታ የጠፋባቸው እንዲሁም ይህንን ሁኔታ እየጠበቃቸውና ከፍተኛ ችግር ውስጥ ላላቸው እጅግ በጣም አስደሳች የሆነ መረጃ ነው። ይህ የምሕረት አዋጅ እንግዲህ ለብዙ ጊዜያት የሚቆይ ላይ ሆን ይችላል። ይህንን እድል ተጠቀሙ ለማለት እንወዳለን። መደመጥ ያለባቸውን ወሳኝ ወሳኝ ወሳኝ የሆኑ መረጃዎች በዚህ ሰዓት አድርሰናል። ቪዲዮውን ላይክ ላይክ ሼር ሼር እያደረጋችሁ ለብዙ ኢትዮጵያውያን እንዲደርስ አድርጉት እንላለን። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ። ሰጣችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላህ።